አውስትራላዊቷ ላውራ ጋሪትና ጣሊያናዊው ቶማሶ ቪንሴንቴ ይባላሉ። የእነዚህ ጥንዶች የፍቅር ታሪክ አንድ ብሎ የተጠነሰሰው የጥበብ ከተማ በምትባለው በጣሊያን ፍሎረንስ ነበር። ፍቅራቸው ወደ ትዳር ከፍ ብሎ ኑሯቸውንም በዛው በጣሊያን አድርገው እነዚህን ልጆች አፈሩ። ሆኖም ግን ዓመታትን ካሳለፉ በኋላ ፍቅራቸው ባለበት አልጸናም። ጊዜያት ተቆጥረው መዋደዳቸው በጸብና ለመግባባት መደብሰስ ጀመረ። ቆይተው ደግሞ ጭራሹን አብረው እስካለመኖር የሚያደርሳቸው የህይወት ምዕራፍ ላይ ደረሱ። መለያየታቸው ይፋ ከሆነ ከሶስት አመታት በኋላ ደግሞ ላውራ ጋሬት ያፈሯቸውን አራቱንም ልጆች ይዛ ወደ ትውልድ አገሯ አውስትራሊያ ለመሄድና የራሷን ህይወት ለመጀመር አስበች። እናም ምንም እንኳን ቢለያዩም የልጆቹን አኗኗር መከታተል ኃላፊነቱ ለሆነው የልጆቹ አባት ቶማሶ ቬንሴንቴ፣ አውስትራሊያ ዘመዶችን ልጠይቅ ልጆቹን ይዣቸው ልሄድ ነው አለችው ላውራ ጋሬት። ይሄ አባባሏ ሌላ ነገር ይኖረዋል ብሎ ያላሰበው ቶማሶ ቪሴንቴም አልተቃወማትም። የልጆቹ እናት ላውራ ጋሬት ግን የአውስትራሊያ ኤምባሲ ሕግን ባላከበረና ትክክለኛውን አካሄድ ባልተከተለ መልኩ እንዲያግዛት ደጅ መጥናት ከጀመረች ቆይታ ነበር። በጣሊያን የሚገኘውን የአውስትራሊያ ኤምባሲ ድጋፍ ለማግኘት ላውራ ጋሬት የተጠቀመችው ወሳኝ ነገር ከቶማሶ ቪሴንቴ ጋር የነበራቸውን የትዳር ሕይወት እጅግ አስከፊ አድርጋ ማሳየት የጭቆናና የቤት ውስጥ ጥቃቶች ሰለባውና መቆየቷን መናገርና ለዚህ ሁሉ ተጠያቂው ሰው የቀድሞ ባለቤቷ የልጆቹ አባት ቶማስ ቪንሴንቴ እንደሆነ አስረዳች። የአውስትራሊያ ኤምባሲም እንደ መጀመሪያ ልዩ ጥበቃና ድጋፍ እንዲደረግላት ካደረገ በኋላ ኤምባሲው ዓለም አቀፍ ሕግን የአውስትራሊያንም ሆነ የጣሊያንን የቤተሰብ ሕግን ባላከበረ መልኩ በስውር ላውራ ጋሬት አራቱንም ልጆች ይዛ አውስትራሊያ እንድትገባና በዛው እንድትኖር እገዛ አደረገላት። አባት ቶማሶ ቪሴንቴ ላውራ ጋሬት ዘመዶቼን ልጠይቅ ብላ ልጆቹን ይዛ አውስትራሊያ ከተጓዘች በኋላ ትመጣለች ብሎ በጠበቀበት ጊዜ ልጆቹን ይዛ ሳትመለስ ቀረች። ቆይቶ ሲረዳ ግን ዘመዶቼን ልጠይቅ ብላ ባታለለችው ላውራ ጋሬትና የአውስትራሊያ ኤምባሲ ከሕግ በውጣ አሰራር እንደ ነፍሱ የሚወዳቸው ልጆቹ አውስትራሊያ ገብተው እዛው እንደቀሩ ተረዳ። ይህን የቶማሶ ቪሴንቴ ሴንቴ ጣሊያን ወዳለው የአውስትራሊያ ኤምባሲ በማቅናት ሁኔታዎችን ለመረዳት ከሞከረ በኋላ አንድ ነገር ተናገረ። የአውስትራሊያ ኤምባሲ ጨቋኝ ባልና አባት እንደሆንኩኝ በላውራ ጋሬት ሲነገሩ አምኖ የማይገባኝን ፍርድ ሲፈርድብኝና ልጆችን ስነጠቅ ከኤምባሲው እኔ ዘንድ ያለውን እውነት ለማጣራት የደወለልኝ አንድም ሰው አልነበረም አለ። ግን ደግሞ አስቡት ልጆቼ ለኔ ህይወቶቼ ናቸው ። ህይወቴ ሙሉ የሚሆነውም በእነሱ መኖር ብቻ ነው ሲል የተሰማውን ከባድ መገፋትና የመከዳት ስሜት ገለጸ። ቶማስ ቶማሶ ፊሴንቴ በአውስትራሊያ ፍርድ ቤቶች በዓለም አቀፍ የሕፃናት ጠለፋ የሲቪል ጉዳዮች በኤክስ ስምምነት መሠረት ጉዳዩን ወደ ሕግ ለመውሰድ ሂደቱ ሁለት ዓመት ፈጅቶበታል። ጣሊያናዊው ቶማሶ ፊሴንቴ የሚወዳቸውን ልጆቹን ከአውስትራሊያ ለማስመለስ ያለውን ገንዘብ ሙሉ ማለት ይቻላል ጉዳዩን ለማስፈጸመው አለው። ቶማሶ ፊሴንቴ በአውስትራሊያዊቷ ላውራ ጋሬት ተነጠቅኩ የሚላቸውን ልጆቹን መልሶ ለማግኘት የህግ ክርክሩን ቀጠለ። በኋላም በእናታቸው ምክንያት ጣሊያንን ለቀው አውስትራሊያ የገቡት ልጆች ልክ ከሁለት ዓመታት በኋላ የጣሊያንም ሆነ የአውስትራሊያ የቤተሰብ ሕግ እንደሚያዘው በተወለዱበት ሕይወትን በለመዱበትና ባደጉበት ቦታ መቀጠል አለባቸው የሚል ውሳኔ ተሰጠ። በዚህ የፍርድ ቤት ክርክር ቶማሶ ቪሴንቴ አሸናፊ ሆነ። የልጆቹ ጉዳይ ውሳኔ ተሰጥቶበት ወደ አባታቸው አገር ወደ ጣሊያን ፍሎረንስ እንዲመለሱ ከተደረገ በኋላ ከእናታቸው የተለዩበት አጋጣሚ ደግሞ ሌላ አነጋጋሪ አጀንዳ ፈጠረ። የአውስትራሊያ ፖሊስ በእኩለ ሌሊት መጥቶ ልጆቹን ተነሱ፣ ኢጣሊያን አውሮፕላን እየጠበቃችሁ ነው፣ ፍጠኑ አላቸው። በእለቱ በተቀረጸው ቪዲዮ ላይ እንደሚታየው ልጆቹ ከሚኖሩበት አውስትራሊያ ንቅንቅ ማለት እንደማይፈልጉና ከእናታቸው መለየትን እንደሚጠሉ መናገር ጀመሩ። The girls were forcibly put into a car and taken away. እዛ ቦታ ላይ ቆመው እንባቸውን እያፈሰሱ ላለመሄድ ቢሟገቱም በውሳኔው መሰረት ወደ ተዘጋጀላቸው መኪና እንዲገቡ ተደረገ። ታዲያ ይሄ ልጆቹ የምቢታ ልቅሱ ብዙ ጥያቄን ያስነሳ ጉዳይ ሆነ። እነዚህ ታዳጊ ሴቶች ስለምን ወደ አባታቸው መመለስ አልፈለጉም? እርግጥ ይሰው ባለቤቱ ላውራ ጋሬት እንዳለችው ለልጆቹ የማይመች ይሆን የሚለው ጥያቄ በመገናኛ ብዙኃን ተራገበ። ጉዳዩ ወሬውን ለመቀባበል ላሰፈሰፉ የመገናኛ ብዙሃን ሁሉ ትኩረት ሳብ አጀንዳ ሆነ። ምን ስግብ ይሆን? እንዴት ልጆቹ እያለቀሱና ያለ ፍላጎታቸው ከእናታቸው ተለይተው ወደ አባታቸው ሄዱ ይባላል የሚል ዓለም አቀፍ ውዝግብ አስነሳ። የእናትና ልጆች መለየት ብዙዎችን በእንባራጨ አንዱ ከእናታቸው ባለመለየት ፍላጎት ውስጥ ሆነው ወደ አባታቸው እንደሄዱ መገደዳቸውና ብዙዎችን ስሜታዊ ባደረገው የልጆቹ ለቅሶ አባት ቶማሶ ቪሴንቴ ለልጆቹ ግድ የለሽ ቢሆንስ የሚል ጥርጣሬ ውስጥ ገባ። ልጆቹ ወደ ጣሊያን አባታቸው ጋር ከተመለሱ በኋላ ጉዳዩን በቅርበት የተከታተሉትና የልጆቹን ወደ አባታቸው የመመለስ አጀንዳ በቀዳሚነት ይዞ የሰሩበት የምርመራና የክትትል ሰዎች እንደሚሉት ስለዚህ አባት ከስር መሰረቱ መጠየቅና መመርመር ጀመርን ይላሉ። እናታቸው ላውራ ጋሪት ልጆቿ ከአባታቸው ጋር እንዳይቆዩና ከእሷ እንዳይለዩ ስለፈለገች ቶማስ ኦፊሴንቴ ጨካኝ ሰው ነው የሚለውን ሀሳብ ደግማ ደጋግማ አነሳች። በዚህ ብቻ ሳታበቃም ልጆቹ አባታችን በተባለው ልክ ነው፣ እኛን የሚጨቁንን ሰው ነው ሲሉ እንዲመሰክሩበት አደረገች። በኋላ ዓለምን አነጋግሮ የነበረው ከአውስትራሊያ ወደ ጣሊያን እንዲመለሱ በተደረገበት አጋጣሚ የታየው የልጆቹ ልቅሶና ያንመለስም ግብግብ የእሷ ልጆቿን ድራማዊ ትዕይንት የማስጠናትና የማለማመድ ውጤት ሆኖ ተገኘ። እናታቸው ጋሪት የሕግ አካላት መጥቶ ሲወስዷቸው ከእናታችን መለየት አንፈልግም ብለው እንዲጮኹ፣ ፍቅራቸውንም እስከ መጨረሻው ቅጽበት ድረስ ሰዎች እንዲሰሙ አድርገው እንዲገልጹላት አስጠነታቸው ነበር። ይህ ደግሞ የእነሱ ታሪክ በሚዲያዎች ዓይን ስር እንዳለ በማውቋና ልጆቹ የሚፈጥሩት ግርግርም ዳግም ሚዛን ወደ እሷ እንዲያጋድል አድርጎ የእሷን መልካም ወላጅነት የአባታቸውን ደግሞ አለመፈለግ ያሳያል ብላ በማሰቧ ነበር በተለይም በእናታቸው አያት አማካኝነት ልጆቹ ከአባታቸው ጋር መቆየት እጅግ የሚያስፈራቸው ስለ መሆኑ የሚገልጽ የድምፅ መልእክት ተቀርጾ መተላለፉ ሚዛን ለእናታቸው እንዲያጋድል ያደረገም ነበር። እሷ ይህን ውጥን ይዘ የቆየች ቢሆንም፣ ከሁለት ዓመታት በኋላ የእሱን እውነት ሊያዳምጡለት በፈቀዱ የሕግና አስፈጻሚ አካላት ትብብር አባት ቶማሶ ቪሴንቴ ልጆቹን ዳግም በቅርቡ ማድረግና የጠፋው ስሙን ማደስ ቻለ። በተቃራኒው ስለ ልጆቹ እናት ጋሬት በተደረገው ማጣራት ሴትዮዋ ገና 14 ዓመት ታዳጊ ያለች አንድ ወንድን ጾታዊ ጥቃት አድርሶብኛል ብላ በሐሰት በመወንጀል ለስር ዳርጋው እንደነበር ተደረሰበት። ይህ ደግሞ ቃሏን ይበልጥ መጠራጠር እንዲችሉ የተወቃሹን የቀድሞ ባሏን የተሸፈነ እውነት ደግሞ አነፍንፈው እንዲፈልጉ መንገድ የጠረገ ነበር። አስራ ስድስተኛ ዓመቷ ላይ ሆና ከሁለት ዓመት በፊት የነበረውን ታሪክ የምታስታውሰው ክሌር ለጋዜጠኛዋ አታራ ብራውን ሁኔታውን ስታስረዳ እጅግ አስጨናቂና አስፈሪ ነበር ትላለች። ታሪካችን ከኛ ከባለቤቶቹ የተደበቀ ነበር፣ ግን ደግሞ የጋዜጦች መነጋገሪያ አጀንዳ ነበርን። ደግሞም በሰዓቱ እኔ በአውስትራሊያ ስኖር የነበረውን ህይወት ወድጆና ለመጆ ነበር ለዛም ነው ከለመድኩት ቦታ መሄድን ባለመቀበል በእንቢተኝነት ስታገል የነበረው ስትልም ታስታውሳለች። እናታቸው ስለ አባታቸው ቶማሶ ቪሴንቴ ደጋግማ ስትነግራቸው የነበሩትን ክፉ ነገሮችን በማሰብ ወደ አባታቸው እንዲመለሱ በመወሰኑ ፈርተው እንደነበርና በቀጣይ ምን ሊፈጠር ይችላል የሚለውም ሲያሰጋቸው እንደቆየም አንስታለች። የክሌሪያ እንዳመት ታላቅ የሆነችም ደግሞ እንዲህ ትላለች። በሰዓቱ እነሱ ለኛ ይበጃል ብለው ያሰቡትን አድርገው ሊሆን ይችላል፣ ግን ደግሞ ልክ አልነበሩም ብላለች። ኤምሊ እንደምታስታውሰው ያ ጊዜ ደስተኛ መሆን ዳግም የጀመርኩበት ነበር ስለ ወላጆቻችንም ነገሮችን በማስዋል ልንመለከት የቻልንበት ጊዜ ነው ስትል ትናገራለች። ምንም ቢሆን ግን ልጆቹ ባሳለፉት የልጅነት ህይወት ውስጥ ላሉት ያልተገቡ ነገሮች ሁሉ፣ ለገጠማቸው የሥነ ልቦና ጫናም በሙሉ ተጠያቂ የሚሆኑት ወላጆቻቸው እንደሆኑ ያምናሉ። ሕይወትን በትግል ማለፍ ብንችልም በአስቸጋሪ ሁኔታ ውስጥ እንድናልፍ ግን አድርገውናል። እነሱ የራሳቸውን ሕይወት መኖር ሲመርጡና በእኛ ጉዳይም ሰጥ አገባ ውስጥ ሲገቡ የእኛ የልጅነት ህይወት ጭንቀት፣ ድብርትና ግራ መጋባት ውስጥ እንዲቆይ ሆኗል። የሚለው ትላንት የቅርባቸው ትዝታ በሆኑ አራት ልጆች አንደበት የሚገለጽ እውነት ነው። እንደምናስበው በሰዓቱ ወላጆቻችን ስለ እኛ ከማሰብ ይልቅ ስለ ራሳቸው አስበዋል። ይህ ደግሞ ግልጽ በሆነ ቋንቋ ራስ ወዳድነትን የሚለው በእነዚህ ልጆች ይነሳል። የጋሬትና ቶማሶ ቪሴንቴ ልጆች ዳግሞ ወደ ጣሊያን ከተመለሱ በኋላ በሕይወታቸው ደስተኛ መሆን ቢችሉም አንድ በሕይወታችን ያጠላብን ጥላ ብሎ የሚያስቡት እናታቸውን ለረጅም ጊዜ ሳያገኙ መቆየታቸው ነበር። እናታቸው ጋሬት በስልክ በየቀኑ ታገኛቸው የነበረ ቢሆንም በአካል ልታገኛቸው ያልቻለችበትን ምክንያት የጀመረችው ጥረትና ሥራ እጅግ ጊዜዋን እንዳጨናነቀባት ሰርክ ትነግራቸው ነበር። እነዚህን ልጆች ወደ መጡበት ወደ አባታቸው አገር ጣሊያን የመመለሱ ሂደትም ብዙ ትኩረት የሳበና ከግለሰባዊነት ባለፈ ሀገራትን ያጨቃጨቀ ነበር። ከጣሊያኑ ኤስቢሲ ሬዲዮ ጋር ቆይታ አድርጎ የነበረው አባታቸው ቶማሶ ቪሴንቴ አንድ ሀገርን የወከለ በጣሊያን ሮም ያለ ኤምባሲ እንዴት ስለ ድርጊቱ በቂ ማብራሪያ መስጠት ይሳኗዋል? ሲል ነበር የሞገተው። እመኑኝ እኔ ይቅርታ ደብዳቤ አይደለም ከኤምባሲው ጠብቄ የነበረው ቢያንስ ግን ድርጊቱ ለምን እንደተፈጸመ ሊያስረዳ የሚችል ትንሽ ደብዳቤ እንኳን ለእኔ ይገባዋል ብሎ አለማመኑ፣ ይህ ደግሞ እጅግ የሚያሳፍር ነው ሲል ብሶቱን በይፋ አሰማ። ይህ አደባባይ የወጣ ብሶትም ጥሩ ብስራትን ይዞለት መጣ። የልጆቹ አያት በመጨረሻ ለአባታቸው ልጆቹን ከመስጠቷና ለፖሊስ ከማስረከቧ አስቀድማ ለተወሰነ ጊዜ ይዛቸው ተሰውራ የነበረ ቢሆንም በመጨረሻ ግን ሁሉም መልክ ያዘ። ልጆቹ ወደ ጣሊያን ሲመለሱ ዳግም መዳከም፣ ግራ መጋባት በፊት ገጻቸው ላይ ይታይ ነበር። እናም ይህን ሁኔታ በተመለከተ ምላሽ የሰጡ አባት ሴት ልጆቼ ከባድ ጊዜን አሳልፈዋል። ከዚህ ቀደም ያለእነርሱ ፈቃድ እና እውቅና በየጋዜጦች ላይ ታሪካቸው ተሽጧል። በቪዲዮ የተቀረጹት ነገሮች ሁሉ አደባባይ ወጥቷቸዋል። ይህ ደግሞ በከባድ ጫና ውስጥ እንዲቆዩ ያደረገ ነው ሲል ምላሽ ሰጥቶበታል። ከአውስትራሊያ ወደ ጣሊያን እየተነሱ በነበረበት ጋዜጠኞች መኖራቸው የነበረው ጫና ቀላል አልነበረም፣ የሚለው አባት ልጆቹን ከሁለት ዓመታት መለየት በኋላ ሲያገኛቸው የተሰማው ጥልቅ ስሜት ለቃላት የማይመጠን እንደሆነ ያነሳል። ብዙ ተጎድተዋል፣ ግን ደግሞ እነሱን ማግኘቴ ለእኔ ደስታ ነበር። እንዳላገኛቸው ተደርጎ በመቆየቴ ግን ልጆቼን ብዙ አድገው ነበር ያገኟቸው። ብቻ ግን ነገሮችን እንደ አዲስ በደስተኝነት መንፈስ መጀመር ለራስ ያስቀመጥኩት ጥሩ አማራጭ ነበር ይላል። ከአባታቸው ጋር ዳግም መመለሳቸውን በተመለከተ ዝርዝር ጉዳዮችን የተጠየቁት ልጆቹ ስለ እናታቸውም ሲጠየቁ በተለይም እናታቸው ጋር አውስትራሊያ በነበሩበት ጊዜ አባታችን በእርግጥም አስፈሪ ነው የሚል ቃል ሰጥተው እንደነበርና ይህን ለምን እንዳደረጉ ተጠይቀው ነበር። ሁሉም የሆነው በወላጆቻችን ግትርነት ምክንያት ነው። በእርግጥ ያንን ቃል ተናግረናል። ምናልባት እንደማስበው ልጆች ነበርን በአውስትራሊያ የተላመድነውን ሕይወት ላለማጣት ስንል የተናገርነው ሊሆን እንደሚችል እናስባለን ብሏል። ያለ እነሱ ሕይወቴ ጎዶሎ ነው የሚሉ አባት በፊናው እኔ ከቀድሞ የትዳር አጋሬ ማለትም ከወላጅናታቸው ጋር የገባውበት ጦርነት በነሱ ላይ ስላሳደረባቸው ተጽዕኖ ሁሉ ልባዊ ይቅርታ ጠይቃለሁ። በዛው ልክም እነሱ በዚህ መልኩ ለምን በእኔ ላይ ምስክርነት ሰጡብኝ ብዬ አልወቅሳቸውም፣ ምክንያቱም የነበሩበትን ሁኔታ እረዳለሁ ብሏል። ህይወት መልኳ ብዙ ነው፣ ተለዋጭም ናት። ትላንት እናታቸው ጋር ሆነው አባታቸውን ለማየት እድሉ ያልነበራቸው ልጆች ዛሬ ምን ሁኔታ ላይ ናቸው ካላችሁ፣ ይላል አባታቸው ቪንሴንቴ። ዛሬ በነጻነት እናታቸውን በየቀኑ በስልክ ያነጋግራሉ፣ በስካይፕ ያውሯታል። ይህ የተፈጥሮ ግዴታ ነው፣ እናታቸውን መውደድ አለባቸው። እሷም ምትክል ሊኖረው የማይችል የእናትነት ፍቅርን ልትሰጣቸው ግድ ይላል። ስለዚህም ነው ዛሬ እየሆነ ያለው ነገር ሁሉ በዚህ መልኩ መስመር እንዲህ ሲሆኑ የሚል ምላሽ አለው። ትላንትን ማስታወስ ለዛሬ ትምህርት ይሰጣል የሚለው አባት በእርግጥም እንደ ወላጅ አለማውራታችን ብዙ ዋጋ አስከፍሏል በልጆቻችን ህይወት ውስጥ ከእኛ ከወላጆቻቸው ጀምሮ ህግን ያልተከተለ አሰራር የሰራው የአውስትራሊያ ኤምባሲና ሌሎች ቤተሰቦቻችን ሁሉ ተጠያቂ ሊሆኑ ይችላሉ ግን ደግሞ መጨረሻው በዚህ መልኩ መሆኑ ሁሉም ነገር ሰላማዊ ፍጻሜ እንዳለው እንዳስብ አድርጎኛል ይላል አሁን ላይ ልጆቹ እስከ ዩኒቨርሲቲ ድረስ የተማሩ በአባታቸው የሚኮሩና የሚተማመኑ እናታቸውንም ከልባቸው የሚወዱ ናቸው። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም